አሰልጣኝ ውበቱ አመሰግናለሁ። ሽንፈት አስተናግዳቸዋል በድሬዳዋ የዛሬው ጨዋታ እንዴት ነበር? ያው ያው እንዳየው ብዙ ጥሩ ጨዋታ አልነበረም። በኛ በኩል ብዙ ልጆች ውጥረት ውስጥ ያሉን አይመስለው በጣም ቀላል የሆኑ ስህተቶችን የምንሳሳተው ከኋላ ጀምሮ ኢዝሊ ነው እንትን የምናደርገው አሮ ነው እንግዲህ ምንም ያን ያህል ከባድ ጨዋታ ከባድ ጨዋታ አይደለም። ኦፍኮርስ እነሱም ያሉበት እንትን ከኛ የሚለይ አይደለም፣ ሁለታችንም እዛው አንድ ዞን ውስጥ ያለ ነው። ያም ቢሆን ግን ብዙ ልጆች ላይ ውጥረት እንዳለ ነው ያየሁት። ፍጹም በምንፈልገው ደረጃ ፐርፎርም አድርገናል ወይም ተንቀሳቅሰናል ብዬ ማለት አልችልም። የተወሰኑ ድሎችን አግኝተናል፣ ያም ቢሆን ግን በቂ ነው ማለት አይቻልም። ቡድንህ እንደሚታየው ወጣ ገባ የሆነ ነገር ይታይበታል፣ ከሳምንት ሳምንት የወጥነት ችግሮች ይስተዋላሉ። ይሄ ከየት የመጣ ነው? አይ ነው እንግዲህ ምለ ከእንቅስቃሴ አንጻር እዛው አሁን ሰሞኑን ያደረግናቸው ጨዋታዎች አብዛኞቹ በጣም ጥሩ ነው የነበሩት ሲሆን በባለፈው የተሸነፍንበትን ጨዋታ ጨምሮ ጥሩ ጨዋታ ነው የነበረው። የዛሬው ግን ቶታሊ እኛ ከምንፈልገው ነገር ጋር እኛን የሚመጥንም አይደለም ሁላችንም ዝቅ የሚያደረግ እንቅስቃሴ ነው ያደረግ ነው። ሶ እንግዲህ ሜይ ቢ ከአእምሮ ጋር የተያያዘ ነው ይመስለኝ። ፊዚካሊ ብዙ ልጆች ሲሮጡ ምናምና ያለው ግን ማድረግ የሚገባንን ነገር በትክክል እያደረግን እንዳለው ነው የሚሰማኝ። ች አመቱ ሲጀመር ቡድን ላይ ዞር ብሎ ተጠባባቂ ወንበሩን ለተመለከተ በርካታ ስኳድ ሰፊ የሚመስሉ ስብስቦችን እንዲያስ ያመላክት ነበረ። በጊዜ ሂደት ግን እነዛን ነገሮች እየተመለከትን አይደለም። በዛሬው ጨዋታ ላይ ምኞትና ቢኒያም አልነበሩም። ሀቢብ መሐመድ አፍቅሮት እና ደግሞ ተመስገን ካስትሮ ቡድን ውስጥ ነበሩ። እነዚህ ተጫዋቾች ደግሞ ከቡድኑ ጋር የሉ ምክንያት ይኖራል። የመጀመሪያው አመት ላይም ቢሆን ከስብስብ አንጻር በደንብ መስራት ያለብን ነገሮች አሉ። ግን ያም ቢሆን በጊዜ ሂደት ያንን ነገር ለመቋቋም ያሉት ልጆች የተሻለ እንዲሆኑ ለማድረግ ጥረት አድርገናል። ግብ ጠባቂውን አማስ ጨምሮ የጠቀስከው ሀቢብ፣ ካስትሮ እና ፍቅሮት በርካታ ልጆች ከቲሙ ተለይተዋል። ያ ብቻ አይደለም ያው አብዛኞቹ ከጉዳት ጋር የተያያዘ ነው። ሀማስ ግብ ጠባቂው ሀማስ ናይጄሪያዊ ሌላ ክለብ አግኝቶ ሆነው የሄደው። ሀቢብ እንደዚሁ ሄደው አልተመለሰም። የግል የግል እንጂ ከቲሙ ያለ ችግር አይደለም። የፐርሰናል የተጫዋቾቹ እንትን ነው። እነ የአፍቅሮት ከጉዳት ጋር የተያያዘ ነው። ያው አመቱ ሙሉ በጉዳት የአፍቅሮት ና የካስትሮ ከጉዳት ጋር የተያያዘ ነው። ያም ቢሆን ግን አሁን ያለ ነው። ልጆች አሁን ላለው የሊግ ውድድር በቂ ነን ብዬ ነው የማስበው። በዛ ላይ ልጆቹ ስለሌሉ ነው ማለት አንችልም። እነሱ በሌሉበት ጨዋታዎችም እያሸነፍን የሰበሰብነው ነጥብም ቢሆን እነሱ በሌሉበት ነው። እንግዲህ የወጥነት ችግር አለ። ያንን በደንብ ውስጣችንን በደንብ እንፈትሻለን። ያው የነዚህ ተጫዋቾች አለመኖር ተንተርሶ ይሁን ያው ያንተም ልምድ ይታወቃልና ወጣቶችን እያየንበት ነው ከጨዋታ ጨዋታ ስለ እነሱስ የምትለው ነገር አለ። ያው ሁሉም ቲሞች ወጣት ተጫዋቾችን እንዲይዙ ያው ሊጉ ይፈቅዳል። በአንድ በኩልም ከቅያሪ ጋር ተያይዞ ሁለት ተጫዋቾችን የቢጫ ተሴራ ተጫዋቾችን ከአምስቱ ሁለቱ እንድትቀይር ይፈቅድልሃል። ስለዚህ እኛም ጋር ወጣት ልጆች አሉ። አምና ያደጉ ዘንድሮ ያደጉ ልጆች አሉ። ያንን እድል አልፎ አልፎ ቢሆን እያገኙ ነው እንዳየው ዳግምን ሌሎችም ሌሎችም ልጆችና ዣቪርም ፉልባኩ ዳንኤል ሌሎችም ለዚሁ እየተጫወቱ ነው። ነሸምሰዲ እነሱንም እየተጫወቱ ነው። ጎን ለጎን ያው ከማሸነፉ እንትን ከማድረጉ ጎን ለጎን ወጣቶች ላይ መስራትም አንዱ ኃላፊነት ነው። ስለዚህ እነሱን የማብቃት ስራም እየሰራን ያለ ነው። ምሽ አሰልጣኝ ታገሱ አመሰግናለሁ። ያላችሁበት ቦታ አስጊ የሚባል ደረጃ ላይ ናችሁ። ዛሬ ያደረጋችሁትን ጨዋታ አሸንፋችኋል። አጠቃላይ የዛሬው ጨዋታ እንዴት ነበር? ያው የዛሬው ጨዋታ ብዙ መጥፎ አይደለም። ያው እንዳልከው ያለንበት ደረጃ ያው እኛ እንዲዘርባ ያደረገንም ብለን ሁሌ እንደምንናገረው ያለንበት ቦታ በጣም አስጊ ቦታ ነው። አንድ ጨዋታ ሁለት ጨዋታ ስታሸንፍ ወደ ላይ ትመጣለ። አንድ ጨዋታ ሁለት ጨዋታ ስትሸነፍ ደግሞ ትወርዳለህ ና በጥንቃቄ ያው አሁን ላይ ጨዋታው ምናምን የምትልበት አይደለም እና አንድ ጎል አግብተክ የራስን አስጠብቀ የምትወጣበት ሰዓት ለሆነ ለኛ ይሄ ወሳኝ ጨዋታ ነበርና ወሳኝ ነጥብ ለማግኘት። ምናልባት ኮች፣ ግቦች የተገኙ ያሉት ስታስቆጥሩ ከኋላ ባሉት ናቸው። መሀመድ ኑር ናስር ከተጎዳ በኋላ ከአጥቂ ክፍል ጎልን የማግኘት ነገሮች በጣም እየሳሱ ነው። እዚህ ላይ ማለት የምትፈልገው ነገር አለ? ያው ምንም ጥርጥር የለው። ሁሌ እንደምለው መሀመድ ትልቅ አጥቂ ነበር፣ እስከሚጎዳ ድረስ ጎሎች ጎሎች ነበሩ፣ ብዙ ጎሎች ነበሩ። እነ ቻርልስም እሱ የእሱ ሞቢሊቲ ለእነሱ ያስከፍትላቸው ነበር። ከዛ በኋላ ደግሞ ሁለተኛውም አጥቂ ተመስጌን ደረሰ ተጎድቷል እና ይህ አጥቂዎቻችንን ማጣታችን ከምናገኘው ጎሎችን በጣም አንሰውብናል እና እነዛ ደግሞ ነገር ለማስፈርንም ያው አሁን ግማሽ ላይ ለው ሀቢብን ያመጣ ነው ዮሐንስና ሀቢብን አቡበከርና መተናል እነሱ ጉልበት ይሆኑናል ብለን አስበናል። እንግዲህ የቀሪውን ጨዋታዎች በእነሱ ከፍ እንላለን ብዬ አስባለሁ። ኮች፣ ምናልባት በሜዳችሁ ጨዋታዎችን በምታደርጉበት ሰዓት ጠንካራ እንቅስቃሴን የሚያደርግ ቡድን ነበረ፣ በቀላሉ በተጋጣሚዎቹ አይሸንፉም። በሂደት ግን እነዛ ነገሮች እየቀነሱ መጡ። ከምን አንጻር ይሆን? ያው እንትን ነው፣ ሜዳችን ላይ የነበረንን ነገር ጥሩ ነበር፣ ብዙ ጎሎች እናገባ ነበር፣ እንቅስቃሴያችንም ጥሩ ነበር። ያው ምቹ ሜዳ ይፈልጋል፣ እኛ ለምን ጨዋታ ጨዋት። ሁለተኛ ነገር ደግሞ አዳማ የነበርንበት ሰዓት ደግሞ ውጤት አልባ ነበርንና ጥሩ ሜዳ አልነበረም። አሁን እዚህ ከመጣን በኋላ ደግሞ የተሻለ ጨዋታ የጨዋት ነው የተሻለ ቁጥሮች እንደሚያመለክቱት እዚህ የተሻለ ነው፣ ጥሩ ሜዳ ስላገኘ። ሌላ አዲስ ነገር የለም። አመሰግናለሁ።